ኪዳነ ማርያም እዚህ ስቱዲዮ ተገኝቷል። አሴ እንደምናምሽ ቤታምሽ መልካም እንግዲህ ፊት ለፊት ላይ እንደሚታየውም የኮፕ ሰላሳ በብራዚል የሚካሄድ እንግዲህ የአየር ንብረት ለውጥ ትልቅ ጉባኤ ነው። እንዲሁም ፊሊፒንስ በታይፉን መመታቷ ተገልጿል። መረጃዎችን ለተመልካቾቻችን ማድረስ ይችላል እ አመሰግናለሁ እንግዲህ በርከት ያሉ አለም አቀፍ የመገናኛ ብዙኃን የተለያዩ ጉዳዮችን እየዘገቡ ይገኛል። እንግዲህ የመጀመሪያ ጉዳይ የምናደርገው ደግሞ ወደ ፊሊፒንስ ተጉዘን የታይፉንን ጉዳይ ነው የምንመለከተው። ታይፉን እንግዲህ በቬተናም እና በፊሊፒንስ ጉዳት ማድረሱ የተነገረ ይገኛል። በተለይ በፊሊፒንስ ወደ 114 ሰዎችን ለሕልፈት ዳርጎ አሁን ደግሞ ወደ ቬተናም መሸጋገሩ የተነገረ የሚገኘው እንግዲህ ከውቅያኖስ ላይ የሚነሱት እንደ ታይፉን ሀሪኬን ና ፊልፒንስ ያሉት መረ ሀውሉ ንፋሶች እንግዲህ በተለያየ ጊዜ በተለያዩ ሀገራት ላይ ጉዳት ያደርሳሉ በተለይ ደግሞ በዚህ በደቡብ እስያ በደቡብ ምስራቅ እስያ በሚገኙ ሀገራት ላይ በተደጋጋሚ ጊዜ እንዲህ ዓይነት አደጋዎች ይከሰታሉ ና አሁን ደግሞ በደቡብ እስያ በሚገኙት ፊሊፒንስ ና ቬትናም ሀገራት ላይ እንግዲህ ይሄኛው ታይፉን ጉዳት አድርሷል በዚህም እንግዲህ ወደ አንድ መቶ አስራ አራት ሰዎች በፊሊፒንስ ህይወታቸውን አጥተዋል ከዛ ባሻገር ደግሞ በቬትናም በአደጋው ምክንያት በርካታ ሰዎች ከመኖሪያ ቀያቸው ለመፈናቀል ተገደዋል ማለት ነው ከዛ ባሻገር እንግዲህ በመሬት መሽራት ይህንን ተከትሎ በመሬት መንሸራተት በርካታ ጉዳቶች መድረሳቸውን የተነገረ የሚገኘው ከዛ ባሻገር እንግዲህ እንዲህ ዓይነት ጉዳቶች ሲያጋጠሙ የከፍተኛ መጠን ያለው ዝናብ አብሮ ይከተላል። ይህም እንግዲህ ለጎርፍ አደጋ መንስኤ ይሆናልና በቬትናም እንዲሁ የጎርፍ አደጋዎች ተከሰተው በርካታ ሰዎች እንግዲህ ቤታቸውን ለቀው እየተገደዱ ይገኛል። በፊሊፒንስ ወደ 114 ሰዎች ሕይወታቸውን አጥተዋል። በቬትናም ደግሞ እንዲሁ በርካቶችን ለመፈናቀል እያደረገ ነው። የቬትናም መንግስት እንግዲህ በርካታ ዜጎችን ከመኖሪያቸው እያስነሳ ይገኛል ማለት ነው። እንግዲህ የተለያዩ ዓለም አቀፍ መገናኛ ብዙኃን እያስነበቡ እንደሚገኙት ወደ ከ200ሺህ የሚበልጡ ዜጎችን ቪየትናም ከመኖሪያ ቂያቸው ወደ ሌላ ስፍራ እያዘዋወረች ትገኛለች። እንግዲህ ይህን እንደ አይነት ጉዳቶች በተለያዩ የዓለም ክፍሎች ያጋጠማሉ። በተለይ ከውቅያኖስ ከአትላንቲክ ና ከፓስፊክ ውቅያኖስ የሚነሱ አደገኛ ብሎ ነፋሶች በተለያዩ የዓለም ሀገራት ላይ ተመሳሳይ ጉዳቶችን ያደርሳሉ። በእነዚህ በደቡብ እስያ ሀገራት ደግሞ በተደጋጋሚ ጊዜ እንደ አይነት ጉዳቶች ሲያጋጥሙ ተመልክተናል። አሁን ደግሞ በቪየትናም ና በፊሊፒንስ አጋጥሟል። በርካቶችንም ለጉዳት ዳርገዋል ማለት ነው። ሁለተኛው ጉዳያችን ስናቀና ደግሞ የደቡብ አፍሪካ ና የአሜሪካን ጉዳይ እናነሳለን። ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ደቡብ አፍሪካ ና አሜሪካ ሰጣ ገባ ውስጥ ከገቡ ቆይተዋል ማለት ነው እንግዲህ እነዚህ ሁለቱ ሀገራት በተለይ በዲፕሎማሲ ረገድ እንግዲህ ሰጣ ገባ ውስጥ ይገኛሉ እንግዲህ ዘንድሮ ዘንድሮን የ2025 የቡድን 20 አባል ሀገራት ጉባኤ የምታስተናግደው ደቡብ አፍሪካ አፍሪካ ናት በዚህ ጉባኤ ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደማይገኙ አስታውቋል ይህ የሚያደርጉበት ምክንያት ደግሞ ከሀገሪቱ ጋር በገቡበት ሰጣ ገባ ምክንያት እንደሆነ ነው ያስታወቁት ማለት ነው እንግዲህ እሳቸው ወደ ስልጣን ከመጡ በኋላ በተለይ ደቡብ አፍሪካ ከመሬት ስሪት ጋር በተገናኘ የምታካሂደው ፖሊሲ ነጮችን ያገለለና ነጮችን ጥቃት እያደረሰ ነው በሚል እንግዲህ ደቡብ አፍሪካን ሲቃወሙ እንደነበር እናስታውሳለን። በዚህ ምክንያት እንግዲህ ደቡብ አፍሪካና አሜሪካ የሀገሮቻቸው የሚገኙ አምባሳደሮችን እስከ መጥራት ደርሰው እንደነበር እናስታውሳለን። አሁን ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በደቡብ አፍሪካ በሚካሄደው በቀጣዩ ኖቬምበር 21 ወይም ደግሞ ህዳር መጨረሻ በሚደረገው የቡድን ሀያ አባላ ሀገራት ጉባኤ ላይ እንደማይሳተፉ አስታውቋል። በሳቸው ምትክ ደግሞ ምክትል ፕሬዚዳንታቸው እንደሚልኩ ነው ያስታወቁት። እንግዲህ ፕሬዚደንት ዶናልድ ትራምፕ ደቡብ አፍሪካ ለዚህ ጥምረት በቂ ወይም ደግሞ ዝግጁ የሆነች ሀገር አይደለችም፣ የተለያዩ ጥሰቶች፣ የሰብአዊ ጥሰቶችን እየፈጸመች ያለች ሀገር ናት፣ በዚህ ምክንያት ምክንያት እኔ ወደዛ ልገኝም ሲሉ ተናግሯል። እንግዲህ እሳቸው በማይገኙ ከሆነ ምክትላቸው እንደሚልኩ ነው ያስታወቁት። ሆኖም ግን ደቡብ አፍሪካ ይህንን ጉዳይ እንደማትቀበለው ገልጻለች። በተለይ ከአሜሪካ ጋር የገባችበት ዲፕሎማሲያዊ ቀውስ ቀውስ የነራ መምጣቱ ነው የገለጸችው። ደቡብ አፍሪካ እንግዲህ ይህ ጉዳይ ተገቢነት የሌለው ንግግር ነው ስትል የፕሬዚደንት ዶናልድ ትራምፕ ንግግር ወቅሳለች ማለት ነው። ወደ ሌላኛው ጉዳይና በርካታ መገናኛ ብዙሃን የዘገቡት ወደሚገኘው ጉዳይ ስናቀና የዘንድሮ ኮፕ 2 ኮፕ 30 እንግዲህ በ ላቲን አሜሪካ ሀገር ብራዚል የሚካሄድ ነው የሚሆነው በተለይ በአማዞን ጫካ ዳርቻ በምትገኘው ቤለም ከተማ ጉባኤ ይካሄዳል። እንግዲህ ለረጅም ጊዜያት ነው የሚካሄደው። ከዛሬ ከኖቬምበር 6 ጀምሮ ዋናው ጉባኤ ከ10 እስከ 21 የሚደረግ ቢሆንም ከዛሬ ጀምሮ በርካታ የዓለም መሪዎች ወደዛ እያቀኑ ይገኛል። በተለይ አሁን ላይ እንደምንመለከተው በቢቢሲ ያስነበበ እንደሚገኘው እንግዲህ የሀገሪቱ ጠቅላይ ሚኒስትር ሰር ኪር ስታርመርና እንዲሁም ደግሞ ፕሪንስ ዊሊያም ወደዛ ወደ ብራዚል ማቅናታቸውን የሚያሳዩ መረጃዎች እየወጡ ይገኛል። ከእነሱ በተጨማሪ ደግሞ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶንዮ ጉቴሬዝ እንዲሁም ደግሞ ሌሎች የዓለም ሀገራት መሪዎች በዚህ ጉባኤ ላይ ይገኛሉ ተብሎ ይጠበቃል። እንግዲህ የኮፕ ጉባኤዎች መካሄድ ከጀመረ አሁን ሰላሳኛ ዓመታቸው ላይ ደርሰዋል። ሆኖም ግን ይህ ነው የሚባል የአየር ንብረት ለውጥ ላይ ተጽዕኖ የሚፈጥር ውሳኔዎች አልተወሰኑም። በዚኛው ጉባኤ ላይ ደግሞ እንዲህ አይነት ጠንከር ያሉ ውሳኔዎች ይተላለፋሉ ተብሎ ይጠበቃል። የተባበሩት መንግሥታት ድርጅት እንግዲህ በቨርቹዋል የሚደረጉ ደግሞ በአካል ሳንገናኝ የሚደረጉ ጉባኤ በቂ ባለመሆኑ የዓለም ሀገራት በአካል ተገኝተው በዚህ ጉባኤ ላይ መመካከር አለባቸው። እየጨመረ የመጣውን የዓለም ሙቀት መጨመር ለመቀነስ ውሳኔያቸውን ማሳለፍ አለባቸው። እንግዲህ ዓለም ከኢንዱስትሪ ቤቶች በፊት በነበረችበት ወደ 1.5 ዲግሪ ሴልሽስ ለመመለስ ጥረቶችን ከጀመረች ቆታለች። በተለይ በ2050 ከዚህ ግብ ላይ ለመድረስ እቅድ አድርጋ ነው እየሰራች የምትገኝ። ሆኖም ግን ይህ የሚሳካበት እድል የለውም። ምክንያቱም ደግሞ በካይ ጋዝ ስፋት በስፋት የሚለቁት ሀብታሞቹ ሀገራት በዓለም በዚህ በሚወሰዱ እርምጃዎች ላይ የሚያሳዩት ቁርጠኝነት አናሳ በመሆኑ ምክንያት እንግዲህ የዓለም ሙቀት መጨመርን ለመቀነስ በተቀመጠው ግብ መሰረት በማሳከት የተቻለ አይገኝም ማለት ነው። እንግዲህ ብራዚል የዘንድሮውን የ2030 የ2025 የ ኮፕ 30 ጉባኤ ታስተናግዳለች ቤለም በምትባለው ባለው ከተማ። በዚህ ጉባኤ ላይ መሳተፍም እንግዲህ የተለያዩ ሀገራት መሪዎች ከወዲህ ወደዛ ወደ ብራዚል እየተመሙ ይገኛል። እንግዲህ ለዛሬ ያስኳቸው መረጃዎች እነዚህ ይመስላሉ። በርካታ የመገናኛ ብዙሀንም እየዘገቡት የሚገኘው ጉዳይ ይህንን ነው። ተስፋ አስቸግር ኪዳነ ማርያም ስላደረስክን አለም አቀፍ መረጃዎች በፊት ገጾቻቸው ምን ዘገቡ እጅግ አድርገን እናመሰግናለን። መልካም ምሽት ይሆንልን ተመልካቾች።